ሀሌሉያ፣ መጽሐፍ ቅዱስ ላይ የሐዋርያ ስራ ላይ ሲናገሩ እንዲህ ያሉ ነበረ። እነ ጴጥሮስን ሲነግሯቸው እናንተ በማን ስምና በማን ኃይል ይህን ልታደርጉ ቻላችሁ? ብለው በሚጠይቋቸው ሰዓት ጴጥሮስ ይህንን ተናገረ። እናንተ በሰቅላችሁት በናዝሬቱ በጌታ በኢየሱስ ክርስቶስ ስም ነው አላቸው። ስለዚህ ዛሬ በጌታ በኢየሱስ ክርስቶስ ስም አሕዛቦች እስኪደነቁ ድረስ የሚያውቋችሁ ቤተሰብ የሚያውቋችሁ ጓደኞች፣ በሚያውቋችሁ ሰዎች ፊት እንዲሁም ደግሞ በማያውቋችሁ ሕዝብ ፊት ተአምራትን የሚያደርግ ኃይል ተአምራትን የሚያደርግ ስም ዛሬ በጌታ በኢየሱስ ክርስቶስ ስም በእናንተ ላይ በኃይል እንዲገለጥ እንጸልያለን። በኃይል እንዲገለጥ እንጸልያለን። በኃይል እንዲገለጥ እንጸልያለን። በጌታ በኢየሱስ ክርስቶስ እግዚአብሔር ሆይ ተአምራትን የሚያደርግ ያንተ ኃይል በኢየሱስ ክርስቶስ በህይወታቸው ላይ ይሁን። ተአምራትን የሚያደርግ ያንተ መንፈስ በህይወታቸው ላይ ይሁን። እግዚአብሔር ሆይ እነ ጴጥሮስ ሲናገሩ፣ እነ ጴጥሮስ ሲጸልዩ፣ ለሰው እነ ጴጥሮስ ሽዋን ሲተረትሩ፣ እነ ጴጥሮስ ድዌን ሲፈውሱ፣ እግዚአብሔር ሆይ ያንተ ኃይል በላያቸው ላይ ሆኑ። እግዚአብሔር ሆይ ዛሬም በጌታ በኢየሱስ ክርስቶስ ስም አብረውን ከሚጸሉ ቅዱሳን ጋር ኃይልህ እጅህ እንድትሆን እንጸልያለን። ኃይልህና እጅህ እንድትሆን እንጸልያለን። በቤተሰባቸው ላይ ተአምራት እንዲሆን፣ በወዳጆቻቸው በጓደኞቻቸው ላይ ተአምራት እንዲሆን፣ በሚሰሩበት ስፍራ በሚማሩበት ስፍራ በጌታ በኢየሱስ ኃይል ስም ተአምራት እንዲሆን እንጸልያለን። በህይወታቸው ላይ በኑሯቸው ላይ በጓዳቸው ላይ በፋይናንሳቸው ላይ በጌታ በኢየሱስ ክርስቶስ ስም ተአምራት እንዲሆን እንጸልያለን። በጌታ በኢየሱስ ክርስቶስ ስም በጌታ በኢየሱስ ክርስቶስ ኃይል ህይወታቸው እንዲለወጥ እንጸልያለን። ከትላንትና ማንነታቸው፣ ዛሬ ካሉበት ማንነት ተነስተው እግዚአብሔር ሆይ ወደ ተሻለ ማንነት በጌታ በኢየሱስ ክርስቶስም እንዲገቡ በሮች ዛሬ አሁን እንዲከፈቱ እንጸልያለን። አሁን እንዲከፈቱ እንጸልያለን። ነገሮች ቦታ ቦታቸው እንዲይዙ እንጸልያለን። አሁን ሺፍት መሆን እንዲጀምር ላይፋቸው ላይ እንጸልያለን። በጌታ በኢየሱስ ክርስቶስም ከህይወታቸው ላይ መነቀል ያለበት ነገር እንዲነቀል እንጸልያለን። በጌታ በኢየሱስ ክርስቶስም አንተ የተከልከውን ማንም ሊነቅል አይችልምና በጌታ በኢየሱስ ክርስቶስ ስም ህይወታቸው ላይ መልካም ነገር ብቻ እንዲተከለን ጸልያለን። መልካም ነገር ብቻ እንዲተከለን ጸልያለን። እግዚአብሔር ሆይ ያስቸን ነገር ያስቸገራቸው፣ ያስጨነቃቸው ነገር እግዚአብሔር ሆይ ህይወታቸው ላይ ጥያቄ የሆነባቸው ነገር፣ መቼ ነው የዚህ መልስ ማገኘው ብለው እግዚአብሔር ሆይ ሸክም የሆነባቸው ነገር ከዚህ ጸሎት በኋላ ከህይወታቸው ለቆ እንዲሄድ እንዲነቀል ተነቅሎ እንዴት በጌታ በኢየሱስ ክርስቶስ ስም ኃይል እንጸልያለን። እግዚአብሔር ሆይ ከዚህ ጸሎት በኋላ ለራሳቸው ጥያቄ መልስ አይደለም ለብዙዎች መትረፍ እንዲችሉ፣ ለብዙዎች መልስ መሆን እንዲችሉ በጌታ በኢየሱስ ክርስቶስ ስም እንጸልያለን። ምክንያቱም ሕያው እግዚአብሔር ሆይ ያንተ ስም ታላቅ ነው። አንተ ከሁሉ በላይ ነህ። አንተ ከአለቆች በላይ ነህ። አንተ ከገዢዎች በላይ ነህ። እግዚአብሔር ሆይ ስለሰማህና መሰግናለን። ከዚህ በኋላ ህይወታቸው ስለሚቀየርና መሰግናለን። ከዚህ በኋላ ማንነታቸው ስለሚቀየርና መሰግናለን። ሃሌሉያ ሌፕራሳ ተላ ፕራዲኮ ላቫራዲኮስ ሴሌ ፕራዲኮስ ቅዱስ ቅዱስና መሰግንሃለን ክብር ላአንተ ይሁን። እግዚአብሔር ሆይ ደግሞ እንጸልያለን በጌታ በኢየሱስ ክርስቶስ። ሃሌሉያ ሃሌሉያ ሃሌሉያ ሸብራሳታ ካላብራዲ ኮኖቫንዶሎ ብራዲኮ ሰላብራዲኮስ ራላባራዲ ኮሶ ቶሎ ብራዲና ማንዶስ በጌታ በኢየሱስ ክርስቶስ ምንጸልያለን ዛሬ ህይወታችንን ነጻ እናውጣለን። ማንነታችንን ነጻ የሚያወጣ ጸሎትን ጸልያለን። አሁን ነገሮቻችን እናስለቅቃለን በኢየሱስ ክርስቶስም ህይወታችን እናስለቅቃለን ሃሌሉያ ፕራሳት ሰላ ብራዲኮስ መጽሐፍ ቅዱስ ላይ ሲናገር ኤፌሶስ 6 ቁጥር 12 ላይ እንዲህ ይላል መጋደላችን ከደምና ከስጋ ጋር አይደለምና ከአለቆችና ከስልጣናት ጋር ከእነዚህም ከጨለማ ዓለም ገዦች ጋር በሰማያዊ ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ ይላል። ሃሌሉያ ክብር ለኢየሱስ ይሁን። ዛሬ ተስማምተን በጌታ በኢየሱስ ክርስቶስ ስም እንጸልያለን። ህይወታችንን በጌታ በኢየሱስም ዙሪያችን ነጻ እናወጣለን በጌታ በኢየሱስ ክርስቶስ ስም። እከሌ እከሌ ብለን ስም አናነሳም። ነገር ግን በመንፈስ ካሉ ሰራዊቶች በመንፈስ ካሉ ስልጣናት ጋር ከጨለማ ዓለም ገዦች ጋር ዛሬ በጌታ በኢየሱስ ክርስቶስ ስም ፋይት እናደርጋለን፣ በኢየሱስ ስም ፋይት እናደርጋለን። ሃሌሉያ! ክብሩን ጌታ ኢየሱስ ክርስቶስ ይወስዳል። ህይወታችን ዛሬ ነጻ ይወጣል። በጌታ በኢየሱስ ክርስቶስም ባስጨነቁን ጉዳይ ላይ ዛሬ መፍትሄ ይመጣል። በጌታ በኢየሱስ ክርስቶስም ባስጨነቁን እያንዳንዱ ጉዳዮች ላይ እግዚአብሔር ጣልቃ ይገባል። የእግዚአብሔር እጅ ጣልቃ ይገባል። በጌታ በኢየሱስ ክርስቶስ ስም ህይወታችንን አስለቅቃለን። ቤተሰባችንን እናስለቅቃለን፣ ፋይናንሳችን እናስለቅቃለን። በጌታ በኢየሱስ ክርስቶስም በስማችን የተደረገ የጨለማ አሰራር ከዚህ ሰዓትና ደቂቃ ጀምሮ በጌታ በኢየሱስ ክርስቶስም የፈረሰ እንዲሆን እንጸልያለን። በጌታ በኢየሱስ ክርስቶስም በስማችን የተደረገ የትኛውም አይነት የጨለማ አሰራር፣ የትኛውም አይነት የጨለማ ሲስተም ከዛሬ ጀምሮ ይህንን ጸሎት ከጸለይን ጀምሮ በጌታ በኢየሱስ ክርስቶስም የፈረሰ ይሆናል የፈረሰ ይሆናል በጌታ በኢየሱስ ክርስቶስ የፈረሰ ይሆናል። በቤተሰባችን የሚመጣ የዘር እርግማን ዘር ተከትሎ የሚመጣ መንፈስ ክፉ መንፈስ በጌታ በኢየሱስ ክርስቶስም ከሕይወታችን ላይ እንዲነቀለን ጸልያለን። ከዛሬ ከጸለይንበት ሰዓት ጀምሮ የትኛውም አይነት የዘር መንፈስ በጌታ በኢየሱስ ክርስቶስ ስም እንዲነቀለን ጸልያለን። የሁላችሁ ቅዱሳን ይህንን ጸሎት ስንጸልይ አንድ ነገር ይሆናል። ከህይወታችን ላይ ያለ እኛ ፍቃድ እየሰራ ያለ የክፋት ስራ ያለ እኛ ፍቃድ እየሰራ ያለ ጠልቆ የገባ ያለኛ ፍቃድ ሰርጎ የገባ የትኛውም አይነት አሰራር ከህይወታችን ላይ ይነቀላል። ይህም የሚሆነው ስሩ ነው የምንቆርጠውን። በጌታ በኢየሱስ ክርስቶስ ስም አንድ ነገር ሩት ካለው ይቀጥላል፣ ይሄዳል፣ ያድጋል ይስፋፋል። ዛሬ በጌታ በኢየሱስ ክርስቶስ ስም ይህንን ሩትን እንቆርጣለን። በጌታ በኢየሱስ ክርስቶስ ስም ጸለይን። በዘር ማንዘር ከእናት ከአባታችን ተከትሎ የሚመጣ ግብር የለመደ ነፍሳችን የሚፈልግ በጌታ በኢየሱስ ክርስቶስ ስም እንዲቆረጥ እናዛለን። በጌታ በኢየሱስ ክርስቶስ ስም እንዲመታ እናዛለን። በጌታ በኢየሱስ ክርስቶስም ለዘላለም ወደ ጥልቅ የተጣለ እንዲሆን እናዛለን። በጌታ በኢየሱስ ክርስቶስም ህይወታችን አስለቀቅን። በጌታ በኢየሱስ ክርስቶስም ተናገሩ። ቅዱሳን ከኔ ጋር ተናገሩ። በኢየሱስ ክርስቶስም ህይወቴን አስለቀኩኝ። መንፈሴን፣ ስጋዬን አስለቀኩኝ። በጌታ በኢየሱስ ክርስቶስ የዘር ማንዘር መንፈስ በእኔ ላይ አይሰራም። በእኔ ላይ የሚሰራው ህያው ቅዱስ የሆኑ የእግዚአብሔር መንፈስ ነው። በጌታ በኢየሱስ ክርስቶስ ፍቃድ አልሰጥም። አንተ ክፉ መንፈስ በጌታ በኢየሱስ ክርስቶስም ከኔ ጋር ተመሳስለ ከኔ ጋር ተቀላቅለ ልትኖር አትችልም። ዛሬ በኢየሱስ ክርስቶስም በዚህ ሰዓት እንጸልያለን። በጌታ በኢየሱስ ክርስቶስ ተነቅለ ሂድ በሉት። ከማንነቴ ላይ ከነፍሴ ላይ ከስጋዬ ላይ ከመንፈሴ ላይ ተነቅለ ሂድ በሉት። በጌታ በኢየሱስ ክርስቶስም አሁን ይነቀላል፣ አሁን ይነቀላል። ኃያልና ባለስልጣን በሆነው በሰማይም በምድርም ከምድርም በታች ስልጣን ባለው በጌታ በኢየሱስ ክርስቶስ ስም አሁን ተነቅሎ ይሄዳል። አሁን ከናንተ ጋር መቆየት አይችልም። ከዚህ በኋላ ከናንተ ጋር መቀጠል አይችልም። በጌታ በኢየሱስ ክርስቶስም ለዘላለም ስሩ ተቆርጧል። የእናንተ የግንድ ዘር የኢየሱስ ክርስቶስ የማይሞት ሕያው ዘር ነው። እናንተ ከሕያው ዘር ከሆነው ከኢየሱስ ክርስቶስ ጋር አብራችሁ ናችሁ። ከኢየሱስ ክርስቶስ ጋር አብራችሁ ትቀጥላላችሁ። ክብር ለኢየሱስ ክርስቶስ ሲሆን በጌታ በኢየሱስ ክርስቶስ ስም በእናንተ ስም የሚሰራ የትኛውም አይነት የሟርት አስራር የድግምት አስራር የትኛውም አይነት የጨለማ እርግማን በጌታ በኢየሱስ ክርስቶስ ስም በሕይወታችሁ ላይ እንዳይሰራ ጸለይን። በጌታ በኢየሱስ ክርስቶስ ስም ከሕይወታችሁ ላይ ተነቅሎ እንዲሄድ ጸለይን። እግዚአብሔር አምላክ ሆይ ከየትኛውም አይነት የጨለማ አሰራር አብረውን ከሚጸልዩ ጋር እግዚአብሔር እንዳይቀጥል እንዳይሰራ እንጸልያለን። በጌታ በኢየሱስ ክርስቶስ ስም በብዙ አይነት ነገር በሰዎች ተጠቅሞ ሕይወታቸውን ሊያበላሽ ያለ ሃሌሉያ ፕራሳታ ካላፕራዲኮስ መንፈስ ቅዱስ እንደዚህ ይለኛል። መንፈስ ቅዱስ እንደዚህ ይለኛል። አብሯቸው እየሰሩ ያሉ ሰዎች አብሯቸው እየዋሉ እያደሩ ያሉ ሰዎች በተለያየ ምክንያት ከዘር ከፋሚሊ ውጪ በተለያየ ምክንያት አብሯቸው እየሆኑ ያሉ ሰዎች ጋር ተያይዞ የሚሰራ የጨለማ ኃይል የሚሰራ የጠላት አሰራር የክፋት ስራ ከዚህ እግዚአብሔር እንዲነቅላችሁ ከዚህ ነገር ላይ እግዚአብሔር ነጻ እንዲያወጣችሁ ዛሬ እንጸልያለን። መንፈስ ቅዱስ ይህን ስለሚናገረኝ ነው። በጌታ በኢየሱስ ክርስቶስ ዙሪያችሁ ላይ ካሉ የትኛውም አይነት ተመሳስለው ካሉ ሰዎች በእነሱ ላይ ከሚሰራ መንፈስ በጌታ በኢየሱስ ክርስቶስ ዛሬ እግዚአብሔር እንዲጠብቃችሁን ጸልያለን። ምክንያቱም መጀመሪያ ስገባ የተናገርኩት የእግዚአብሔር ቃል አለ። መጋደላችን ከደምና ከስጋ ጋር አይደለምና ከአለቆችና ከስልጣናት ጋር፣ ከዚህም ከጨለማ ለም ገጆች ጋር በሰማያዊ ስፍራ ካለ ከክፋት መንፈሳዊያን ሰራዊት ጋር ነው እንጂ እንደሚል። ስለዚህ መጋደላችን ከደምና ከስጋ ጋር አይደለም። ዙሪያችሁ ላይ እያሉ ተመሳስለው ያሉ በተለያየ በስራ ምክንያትም ሊሆን ይችላል፣ በተለያየ ምክንያት። እሺ በቃ አሁን ልጸልይ በመንፈስ ነኝ። በጌታ በኢየሱስ ክርስቶስ ስም ከዚህ ሰዓት ና። እሺ ፋይናሊ ትነግረኛለ፣ ፋይናሊ ትነግረኛለ። ልጨረስና በጌታ በኢየሱስ ክርስቶስ ስም አሁን አሁን በጌታ በኢየሱስ ክርስቶስ ስም ነጻ መውጣት እንዲሆንላችሁ እንጸልያለን። በጌታ በኢየሱስ ክርስቶስ በእናንተ ላይ የእግዚአብሔር ኃይል በጌታ በኢየሱስ ክርስቶስ እንዲፈስ እንጸልያለን። ሃሌሉያ። በእናንተ ላይ የጠላት ስራ እንዳይሰራ፣ በእናንተ ላይ የጠላት ፍላጻ እንዳይላክ፣ ዛሬ በኢየሱስ ክርስቶስ ደም እንድትሸፈኑ እንጸልያለን። በምትበሉት፣ በምትጠጡት በምትሰሩት፣ በተለያየ ነገር ሁሉ በምትነኩትና በምትቀመጡበት፣ በምትቆሙበት ስፍራ በጌታ በኢየሱስ ክርስቶስ እናንተ በምትረቅጡበት ስፍራ ሁሉ የክርስቶስ ደም በላያችሁ ላይ እንዲሆን እንጸልያለን። የእግዚአብሔር መንፈስ በዛ ስፍራ ላይ እንዲሆን እንጸልያለን። የእግዚአብሔር ኃይል በዛ ስፍራ ላይ እንዲሆን እንጸልያለን። እግዚአብሔር ሆይ ይህንን ጸሎት ከጸለዩበት ጊዜ ጀምሮ የጠላትን ስራ የሚያፈርሱ እንዲሆኑ በጌታ በኢየሱስ ክርስቶስም እንጸልያለን። ያንተ ስም ያንተ ኃይል በላያቸው ላይ እንዲሆን እንጸለያለን። ሃሌሉያ። የእግዚአብሔር ቃል ሲናገር የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ኢየሱስ ክርስቶስ ተገለጠ እንደሚል በጌታ በኢየሱስ ክርስቶስም ከህይወታችሁ ላይ የጠላትን ስራ እያፈረሳችሁ በኢየሱስ ክርስቶስ ስም የጠላትን ስራ እያፈረሳችሁ በጌታ በኢየሱስ ክርስቶስ ስም ህይወታችሁ መቀጠል ሆነላችሁ። ከዚህ ሰዓት በኋላ በጌታ በኢየሱስ ክርስቶስ ስም የጠላትን ስራ፣ የጠላትን አሰራር ሁሉ ነቅታችሁ የምታፈርሱ ቅዱሳን ሆናችሁ። እግዚአብሔር ሆይ ስለ ሰማሃን እናመሰግንሃለን በድል እግዚአብሔር ሆይ ስለምታስጨርሰን እናመሰግናለን። ስለሁሉ ተመስገን። በጌታ በኢየሱስ ክርስቶስ ሕያው ድንቅ ስም አሜን።